የዚህ ልጅ ማንነት ለማወቅ ያልቆፈርኩት ጉድጓድ ያልፈነቀልኩት ድንጋይ የለም የእውነት ሰላም ሰላም እንዴናችሁልኝ የኔ ውድና የተከበራችሁ የቻናሌ ቤተሰቦች ፋሚሊዎች እንዲሁም የሀይሚ የብሩክ ሀይሚንና ብሩክን የምትወዳቸው ምርጣ ምርጦቹ የብሩክና የሀይሚ ቤተሰቦች ያው በብዛት እኔም ቤተሰብ ያደርጉኝ የጨረቃ ፋሚሊዎች ናቸውና በጠቅላላ ሰላማችሁ ይብዛልኝ ከሀገርም ከውጭም ያላችሁ። ትላንትና እንግዲህ ሁላችንም ደንግጠናል። ለምን ደነገጣችሁ አይባልም። ምክንያቱም የሰው ልጆች አይደለም በሰው ልጅ ሕይወት ውስጥ እኮ ድንገት የሚፈጠረው አይታወቅም። ሴጣን ክፉ ነው። መቼም ማንም ሰው ደግሞ የእነሱ ያው ሶሻል ላይፍ ነው የእኛ ፕራይቬት ስለሆነ ነው እንጂ በየህይወታችን መሀል መሀል ብዙ የሚያጋጥመን ችግሮች አሉ፣ ግን እኛ ሚዲያ ላይ አናወጣም እና የሰው ልጅ ልጆች ነን እና ደንግጠናል ትናንትና ለጊዜው ተርበት ብተናል እና ስለዚህ ልጅ ማንነት በጣም ያልፈለግኩበት እያላረግኩት ነገር የለምና፣ ይሄ ልጅ እንግዲህ ጆሲ ሀያ ሰባት ቤት ነው ብለው የልጁ ማለት እኔ እስከዛሬ ሚዲያ ላያቸው አላውቅም በጭራሽ። ትላንትና የመጀመሪያ ጊዜ ነው። እና እኔ ዩቲዩብ ላይ እውነት ለመናገር ሶስት ዓመት ሆኖኛል፣ ግን ቪዲዮ ምናምን እንደዚህ አልሰራም ነበር። በድምፅም ሆነ በቪዲዮ አሁን ነው ብቅ ብቅ ማለት የጀመርኩት። እና እኔ የምከታተለው አብርሽና ሩታን በደንብ እከታተላቸዋለሁ ሀይሚና ብሩኬን ከዛ ሲገነጠሉም አብሬ ተገነጠልኩኝ ማለት ነው። ግን አብርሽና ሩታን አሁንም እከታተላችኋለውን ልክ እንደና ሃይዊ እና በሩኬ ባይሆንም ማለት ነው። እና እኔ ብዙ ቤት እንደዚህ አልሄድም፣ ግን ማየው የሄሉን የምከታተለው ሄሉን ማርኬን እና ለአዛርም ማያለው። ሌላ እንኳን ብዙ የምከታተለው ሰው የለም። ጆሴን እራሱ ሰብስክራይብ ያረግኩት ባለፈው ላሂሚና ለብሩ ኬስ ስጦታ ገዝቶ የሰጣቸው ጊዜ ነው። እና ድንገት ሲደርስልኝ ያለው ግን ብዙ ጊዜ ሰፍቶ ብዬ ገብቻ ላይ ያው ከስራም ከምንም አንጻር ማለት ነው። እና ጆሲ ሀያ ሰባት ቤት ነው ብላችሁኝ ገብቼ ብፈልገው ብፈልገው ላገኙ አልቻለሁም። ግን ከሶስት ወር በፊት የጆሲን ጓደኛ ጠቀሳኝ ምናምን፣ ማለት ተነጋግረው ነው ጆሲን ፕራንክ ያደረጉት ያው ሰላምን ከሰላም ጋር ተስማምተው ማለት ነው ተጠቃቅሰው ምናምን ነገር እና ከጆሲ ጋር ተጣልተው እንደውም ሊፈናከቱ ምናምን ሁሉ ነበር። እና ግን በቃ በደንብ ያ እሱ ይሁን ሌላ ሰው ይሁን አላውቅም ኮፊ አድርጓል። ሌላ ግን ሁን ለይኔ የማላውቀው ሰው አላየሁም። ጆሲ ቤት ለምን እንደሆነ አላውቅም ግን ፈልጌያለሁ። ሙሉ ቪዲዮዎች አይቻለሁና ግን ያው ያ እንዲ ያልኳችሁን ከሶስት ወር ሶስት ወሩ በፊት ከሰላምና አፈቀርኳት ምናም ብሎ ጠቀሰችኝ፣ ተጠቃቀስም ተባ ብለው ያደረጉት አለ እና ግን በጣም ብዙ ልጆች አፍቃሪ እንደሆነ እየተወራለት ነው። አፍቃሪ ነው ተብሎ ብዙ ዝና እየተሰጠው ነው። እና ያው ገርሞኝ ነው ማለት የሆነ ሶስተኛ ሰው በመካከል ማስገባቱ እኔ ማለት ብዙም አልተመቸኝም። ግን ደግሞ የዩቲዩብ ስራ እንደዚህ አይነት ነገር ካልተቀላቀለበት አይሄድም። ችግሩ አይታችኋል። ሰሞኑን ቻናላቸው ቅጽቅጽ አለ። ብሩኬ ደግሞ አጫጭር ፕራንክ እየነካካት ነበር። በነገራችን ላይ ማለት ነው ቤተሰብ ሰው ሰፍ ብሎ የሚያየው የሆነ ተከታታይ ነገር ሲሆን ነው በአንድ አሁን ሰሞኑን ብሩኬ ፕራንክ እያደረገ ያለው ነገር ነበረ፣ አጣጭር በአጫጭር ፕራንኮች ማለት ነው። ግን ለእኛ ለ ተመችቶናል። ለእኛ ማለት በየቀኑ ለምንከታተላቸው ሰዎች ወይም ደግሞ ለለመድናቸው ሰዎች ወይም ደግሞ ለምናቃቸው ሰዎች እኛ ተመችቶናል። ደስ እያለን መጨረሻው እየሳቀን እናሳልፋለን። ግን ግን ለነሱ ሰብስክራይባቸው አይጨምርም፣ ምንም እየሄዱ አልነበረም። በቃ ስለዚህ ግዴታ በቃ ማሳደር ነበረባት ሃይሚ። ምክንያቱም አንደኛ የእሷ ቻናል በቃ በጣም እንትን እያለ ነው። እና ስለዚህ ልጁን ደግሞ እየወሰዳችሁ አዘቅዝቁት፣ ቤተሰብ እኔ ብዙ ልጆች ሲዘቀዝቁት አይቼ ነው። እና አዘቅዝቁት፣ ይስሩበት፣ የእውነት ይስሩ። እኔ ላንቺ ነው፣ ምናምን ምናምን ምናምን ለራስሽ ብለሽ ነው። ኧረ እንዲመች አትበሉኝ። እግዚአብሔርን እኔ በየቀኑ ለሚሰሩት ቪዲዮ ይመቸኛል፣ በቂ ነው። በዛም የምሰራው ቪዲዮ ሲጀመር በቂ ነው። እኔ ሲጀመር በዩቱብ ብር አይደለም የምንተዳደረው። ልቁንም እነሱ ዩቱብ መተዳደሪያቸው ነው፣ ምክንያቱም ደህና እይታ አላቸው፣ ደህና ገቢ ያመጣል። እኛ ግን እዚህ ጋር የምንሰራው እያስተዳደረናል ብናል ወይም ደግሞ ብዙ ብር አግኝተንበት ምናምን እንዳይመስላችሁ፣ አይደለም። በዚህ አታስቡት። በዚህ አይደለም የምንተዳደረው። ሁላችንም እዚህ ዩቲዩብ ላይ የምንሰራው የራሳችን ስራ አለን። ግን ምናልባት ወደፊት የራሳችንን ስራ ይዘን ስንመጣ፣ የራሳችንን አይዲያ ይዘን ስንመጣ ምናምን ነው ደህና ብር ሊቆጠር ወይም ሆነ ለሱ ደህና ገቢ ሊኖረን የሚችለው እንጂ አሁን እዚህ ጋ ስለ ሀይሜ ስለ ብሩክ ወይም ስለ እና ብሩሽ አውርተን የሚመጣው ብር እኔ እንጂ በሳንቲም ደረጃ ነው የሚመጣው። እኛ ጋር በነገራችን ላይ በሳንቲም ደረጃ ነው እግዚአብሔር ነው የምላችሁ። እና ለዛ ብዬ ሳይሆን የነሱ ቻናል እንዲያድግ ነው የነሱ ቻናል እንዲንቀሳቀስ። ሀይሚዬ ቢያንስ ሁለት መቶ ሺ ብትገባ መልካም ነው። እና ይሄን ስላችሁ ደግሞ ያው ሳምንት እንዳታደረግ ሀይሚዬ እንደ በፊቱ ግን ሁለት ቀን ሶስት ቀን ቢሆን ያን ያክል አያስከፋም። ባይነ ለምን ያው ለራሳቸው ለስራው ማለት ነው። ግን የዩቱብ ስራ ያልገባው ሰው አለ ይመስለኛል። ብዙ አንዳንድ ኦዲንሶች የዩቱብ ስራ ያልገባቸው ሰዎች አሁን ልጁን ዘቀዘቁት እውነት መስሏቸው ሀይሜን እየሰደቧት ነው። እንዴት በሀይሜ ላይ እንደዝህ በብሩኬ ህይወት እየቀለድሽ ነው ገለመሌ። እኔ የሚገርመኝ አዲስ አበባ ከመጡ ግን አመት ሆኗቸዋል እንዴ እ ብሩኬ ካይሜ ተለይታ ታውቃለች እንዴ? እና መቼ መቼ ነው ቀለበት የሚያረጉት? መቼ መቼ ነው እንዴ? ጨዋታ ባትጫወቱ ማለት ይህንን ነገር እውነት ነው ብላችሁ አምናችሁ መቀበላችሁ በራሱ በጣም ነው የሚገርቡ። እውነት በጣም ነው የምታሳዝኑት። እውነታው ግን ይሄ አይደለም። እውነታው ስራ ነው። የዩቲዩብ ስራ ደግሞ አንዱ ይሄ ነው። ስለዚህ በቃ ታዋቻ ይስሩበት ልጁንም አዘቅዝቁት። ማለት እናንተ ስለዘቀዘቀችሁት የሚፈጠር ነገር ያለ አይመስለኝም። ያው ልጁ ይደብረዋል፣ በእርግጥ ለተመልካችም ደስ አይልም እንደዚ አይነት ነገር እና የሀይሚ ዝምታ ሰሞኑን አስፈርቶን ነበር። እንግዲህ ቻሉት፣ ምንም ማድረግ አይቻልም። ጨረቃዬ እንግዲህ ሰሞኑን አንዳንድ ጥቅስ፣ አንዳንድ ቅኔ ሲኖ ይህ ጥቅስ እንደምታዩት ማለት ነው ሲኖሩ ፈላጊ ብዙ ነው ብላለች። እና እችን እችን እኔ ሰሙኑን ስታስቀምጣት የነበረችው ጥቅስ በጠቅላላ የሆነ ኬዝ ወይ ደግሞ ያሰበችው ነገር እንዳለና እውነት ይሄ ፕራንክ አሁን እውነት መስሎ እንዲታይ ያደረገችው ያሰበችበት ቀድማ ነው። ከሁለት ቀን ከሶስት ቀን በፊት ነው ቀድማ ያዘጋጆቻት ይችን ስራ ማለት ነው እና እዚህ ጋር ደግሞ ስታስቀምጥ የነበረው ጥቅስና አሁን እየሰሩ ያሉት ድራማ በጣም ነው የሚያስፈግረው ያስታውቃል። እና አንዳንድ ልጆች ደግሞ ለኦዲንስ መናገር ነበረባት መጀመሪያ ምናምን ምናምን። እንግዲህ ብሩኬ ይጎዳል እንዴ ውዶቼ? ከተናገረችማ ምኑም ፕራንክ ሆነው። ከተናገረችማ ኦሬዲ ፕራንክ አይሆንም። ስለዚህ ነገሩ ፕራንክ ነው ግን እንግዲህ ብሩኬን ይሁን ፕራንክ የሚያደርጉት ልጁ ሃይሚ፣ ደግሞ ፕራንክ ነው እንዳለ ሃይሚ ነው ፕራንክ የሚያደርጓት እንዳለል ቀረበት አድርገናል ብላ እሷ ራሷ አምናለች። ስለዚህ ያው ብሩኬ ታጠቀበን። እንግዲህ ይህን ጌታ ምንም አረጋቻል።